በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ የክርስቶስ ልጆች በቀራኒዋ አደባባይ በእጸ መስቀል በደሙ የዋጃችሁ የገዛችሁ አእይንተ እግዚአብሔር አበው ካህናት አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ፣ ምእመናን ከዋክብት፣ ሁላችሁ እግዚአብሔር የሚወዳችሁ ሕፃናት ጭምር የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። ምሊተ ክብር፣ ምሊተ ውዳሴ፣ መዝገበ ጸሎት፣ አቁራሪተ መዓት፣ ሰዓሊተ ምረት፣ መዓዛ ቅዱሳን፣ ምዕራገ ጸሎት እማምላክ ወላዲተ አምላክ በምልጃዋ አትለያችሁ በወርቅ ልብሷም ከመከራ ሥጋ ከመከራ ነፍስ ተሰውራችሁ። ዛሬ የምንመለከተው ለሆድና ለእንጀራ የምትሰሩ ከእግዚአብሔር ዘንድ በረከት የላችሁም በሚል ኃይለ ቃል ይሆናል። ይህም ለመጀመሪያው ፈተና የኢየሱስ ክርስቶስ የአምላካችን መልስ ምን እንደሆነ በማቴዎስ ወንጌል ምዕራፍ አራት ቁጥር አራት ላይ የምንማርበት የወንጌል ትምህርት ነው። ሰው ለሰው አስታዋሽ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ትላንት እንዳየነው ፈታኙ ዲያብሎስ በከረጢት ትኩስ ዳቦ ይዞ በእጁም ሁለት ድንጋዮች ይዞ የእግዚአብሔር ልጅ ከሆንህ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው የሚለውን ተመልክተናል። አይ ድንጋዩን ትተህ ምነው ዳቦ ይዘህ የለ ስጠኝ ቢለው አባቱን አዳም በመብል ምክንያት ከገነት እንዳስወጣሁ እሱንም እንዲሁ ብሎ አሰበ። አላወቀውም አልተረዳውም፣ የአዳም አምላክ መሆኑን የፍጥረት ሁሉ ባለቤት መሆኑን ገና አላወቀም። እየተጠራጠረ ነው። የእግዚአብሔር ልጅ ከሆንህ በሚል ነው ፈተናውን ያመጣው። ድንጋዩን ደግሞ ወደ ኅብስትና ወደ እንጀራ ቢለውጠው ደግሞ ይኸው ለእኔ ታዛዥ ነው ብሎ ሊፈትነው መጣ። ይህን ድንጋይ እንጀራ አድርግና እንብላ አለው። ብላ ተርበሃል አለው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰላሙን፣ ፍቅሩን፣ ጸጋውን በእናንተ ላይ እያድርግና የመለሰለት መልስ አለ። ወንጌሉ እንደሚነግረን ወአውሥአ እግዚእ ኢየሱስ፣ ጌታችን ጌታ ኢየሱስ መለሰ፣ እንዲህም አለ፤ ወይቤሎ ጽሑፍ ከመ አኮ በኅብስት ክመ ዘየሐዩ ሰብእ፣ ሰው የሚድነው በህብስት በእንጀራ ብቻ አይደለም ተብሎ ተጽፏል አለው። ወደዚህ ዝርዝር ከመግባታችን በፊት ዛሬ የምንመለከተው ዲያብሎስ በእንጀራ ምክንያት፣ በሆድ ምክንያት ብዙ ሰዎችን ከእግዚአብሔር ይለያል። አንድ ከኦርቶዶክስ እንዲወጡ ያደርጋል። ሁለት በኦርቶዶክስ እምነት ውስጥ ሆነው ራሱ ለማይገባ ለምናምንቴ ሀሳብ ሲገዙና ሲረክሱና ሲቆሽሹ ከእግዚአብሔር ዘንድ ተለይተው ሰውነታቸው ነፍሳቸው ከስታ ስጋቸው ግን ምድራዊ የሆነውን ገንዘብ በመናፈቅ በጨለማ ውስጥ ሲወድቅ ይታያል። ለሆድና ለእንጀራ የምትሰሩ ከእግዚአብሔር ዘንድ በረከት የላችሁም። የዲያብሎስን ትዕዛዝ ድምፅ ፈጽማችኋል ሰምታችኋልና ስለዚህ ለሆድና ለእንጀራ የሰሩ ሰዎች በመጽሐፍ ቅዱስ ውስጥ ተጠቅሰውልናል። በመጀመሪያ ልብ የምትሉት የራሳችን የመጀመሪያ የፍጥረት ሁሉ ባለቤት እግዚአብሔር የፈጠረውን አዳምንና ሔዋንን ነው። በመብል ምክንያት በዘፍጥረት ሶስት የእባብን ድምፅ በመስማት የፈታኙን ድምፅ በመስማት የዲያብሎስን ድምፅ በመስማት ከገነት ተባረሩ። ገነትን የመሰለ ቦታ እግዚአብሔርን የመሰለ ጌታ አጡ። የብርሃን ልብሳቸው ተገፈፈ። ሆድ እንዲህ ነው የሚያደርገው። እንጀራ እንዲህ ነው የሚያደርገው። አያስፈልግም አደለም፣ እንጀራ አያስፈልግም አደለም፣ ምግብ አያስፈልግም አደለም፣ ገንዘብ ለገንዘብ ብለው ግን በክፋት አካሄድ የሚሄዱትን ሁሉ የእግዚአብሔር ቀኝ እንደሚያደቃቸው፣ ክንዱም እንደሚያፈርሳቸው የእግዚአብሔር ቃል ይናገራል። ይልቁንም በእምነት ከእግዚአብሔር ተለይተው ለሚርቁቱ ኤሳው ትዝ ይላችኋል። ኤሳው የእግዚአብሔርን በረከት አልፈልግም ያለ ዛሬ ከኦርቶዶክስ ለሚወጡ ሰዎች ትልቁ ምሳሌና አባታቸው ኤሳው ነው። ኤሳው የይስሐቅ ልጅ ነው። እናቱ ርብቃ ናት። መንታ ጸንሳ ከያይቆብ ጋር ወልዳቸዋለች። አብዛኛው ስራው በጫካ ነው በአደን ነው። ያይቆብ በቤት ውስጥ ነው። እሱ ችግር የለውም። የስራ ጉዳይ ነው። ሰው የተለያየ ሞያ አለው። ያኛው አደን ያድናል፣ ይሄኛው ቤት ውስጥ ያለውን አካባቢውን ስራ ይሰራል። ችግሩ ግን ምንድን ነው? ያዕቆብ እግዚአብሔር በእሱ እንዲጠራ ይፈልጋል። ኤሳው ደግሞ ለገንዘብና ለሆድ ለእንጀራ የተገዛ ሰው ነበረ። የእናንተም ልዩነት እዚህ ላይ ነው የሚሆነው። ለምንድ ነው የምትሰሩት? ለምንድ ነው የምታደርጉት? ይሄንን ማወቅ ይኖርባቸዋል። የእግዚአብሔር ቃል እንደሚነግረን በዚህ ዘፍጥረት ምዕራፍ 25 ከቁጥር 26 ላይ ጀምሮ ስትመለከቱ ኤሳው እንዴት ብኩርናውን እንደሸጠ ይነግራችኋል። ብኩርና ማለት ታላቅነት፣ እግዚአብሔር በሱ ላይ ይጠራል ማለት ነው። ልብ በሉ እግዚአብሔር በሱ ላይ ይጠራል። የሆነውን ልንገራችሁ፣ የተጻፈውንም ላንብብላችሁ። መንፈስ ቅዱስ በእናንተ ላይ ይደር፣ እመብርሃን ጋሻ ትሆናችሁ፣ የቅዱስ ጊዮርጊስ ጸሎት ይጠብቃችሁ። ሀገራችንን ሰላም፣ ቤተ ክርስቲያናችንንም ሰላም አድርጎ ከክፉ ሰዎች ሁሉ በውስጥም በውጭም ከተነሱባት ጠላቶቿ እግዚአብሔር ይጠብቃት ይጠብቀን። ብላቴኖቹም አደጉ ይላል። የይስሐቅና የርብቃ ልጆች ኤሳውና ያዕቆብ ናቸው። ኤሳውም አደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበረ፣ በድንኳንም ይቀመጥ ነበር። አሁን ልብ በሉ ብላቴኖቹ አደጉ። ኤሳው አደን የሚያውቅ የበረሃ ሰው ሆነ። ያዕቆብ ግን ጭምት ሰው ነበረ። ልዩነታቸው ነው። ጭምት ሰው ማለት ዝም ብሎ የማይለፈልፍ ዝም ብሎ የማይንጣጣ ሶሎሞን እንደተናገረው ልክ ማሽላ በምጣድ ላይ እንደሚንጣጣ ሰነፍ እንደዚህ ይንጣጣል ይላል። ሳቁም በእሳት ውስጥ እንዳለ ደረቅ እንጨት ይንቋቋል ይላል አንዱ ትልቁ ነገር ክርስቲያኖች ቁጥም መሆን ነው። በነገሮች ሁሉ ዛሬ ትውልዳችን ለሐሜት የቸኮለ አንደበቱ ክፋትን የተመላ መላሳቸው የእባብ መርዝ የሆነ ጉሮሯቸው የተከፈተ መቃብር የሆነ እጃቸው ደም ለማፍሰስ የፈጠነ እግራቸው ለከንቱ ነገር ሁሉ የፈጠኑ ናቸው ይላል። ከዚህ እስካልወጣችሁ ድረስ ኦርቶዶክሳያን የእግዚአብሔር በረከትን አታገኙም። ያዕቆብ ጭምት ሰው ነበረ። ኤሳው በአደን የነበረ ነው። እንግዲህ ኤሳው አደን ብቻ ሳይሆን ደግሞ ከያዕቆብ ጋር ሲነጻጸር ያዕቆብ ጭምት ሰው በድንኳንም የሚቀመጥ ነበረ ማለት አዎ፣ ለአባቱ ለእናቱ የሚታዘዝ ሰው ነበረ። ይስሐቅም ኤሳውን ይወድ ነበር ካደነው ይበላ ነበርና፣ ርብቃ ግን ያዕቆብን ትወድ ነበረች። ይህ ደግሞ እንግዲህ ያ ያደነ ስለሚያመጣለት ይወደዋል አባት። እናት ደግሞ አጠገቧ ያለውን ትወዳለች። ብዙ ጊዜ አንዳንድ አባቶች ምን አይነት ችግር እንዳለባቸው ልንገራችሁ። የሚደባደብ ልጅ ነው የሚፈልጉት፣ እየፈነከተ የሚመጣ እየደበደበ የሚመጣ ወንዴ ነው ልጅ፣ ጀግና ይሌ ልጅ፣ ተደብድበህ እንዳትመጣ ግንባሩን በለው አንገቱን በለው ድፋው እያሉ ልጆቻቸውን ወደማይሆን አቅጣጫ፣ ኤሳዊ መንገድ የወሰዱ ወላጆች አሉ። ያዕቆብ ለዚህ ደግሞ እሱም መክራ አግኝቶበታል። አንድ ቀን እንዲህ ሆነ፣ ያዕቆብ ወጥ ሠራ። ኤሳው ደክሞ ከበረሃ ገባ። ኤሳውም ያዕቆብን ምን አለው? ከዚህ ከቀዩ ወጣ ብላኝ፣ እኔ እጅግ ደክም ያለሁና አለው። ስለዚህ ስሙ ኤዶም ተባለ። ኤዶም ማለት ቀይ ማለት ነው። የኤዶማውያን አባት ተባለ። አንድም በሌላ መንገድ ከወሰድ ነው፣ የሆዳሞች አባት ነው፣ የካህዲያን አባት ነው። ዛሬ እምነታቸውን ብኩርናቸውን ስመ ክርስትናቸውን ክርስትናቸውን የሸጡ የካሃዲያን ሰዎች ድንግልን የጠሉ መላእክትን የጠሉ ቅዱሳንን የጠሉ ኃያሉን አምላክ ኢየሱስ ክርስቶስን አምላክነቱን የካዱ የነሱ አባት ነው ኤሳው። ያይቆብም እንዲህ አለው እንዳበላህ ከፈለክማ በመጀመሪያ ብኩርናህን ስጠኝ ሽጥልኝ አለው። በብኩርና ነው ምሰጥህ አለው። ያይቆብ ሁልጊዜ የሚፈልገው አንድ ነገር ነው። እግዚአብሔር በሱ ላይ እንዲጠራ እግዚአብሔር በሱ ላይ እንዲጠራ ቅድም ይስሐቅ ትምህርት አግኝቶበታል። ያዕቆብ ያልኳችሁ ይስሐቅ ነው። ያዕቆብ በመጀመሪያ ብኩርና እንሽጥልኝ አለው። ተመልከቱ፣ ብኩርና ማለት የመጀመሪያ በኩር የሆነው ልብ በሉ እንግዲህ የመጀመሪያ በኩር የሆነ ሰው እግዚአብሔር በሱ ይጠራል። እግዚአብሔር የሚጠራው በሱ ላይ ነው። ለምን በኩር ተብሎ ስለሚጠራ ማለት ነው። ብኩርና እግዚአብሔር የሚጠራበት የመጀመሪያ ሰው ማለት ነው። እንደውም መጀመሪያ ለእግዚአብሔር ነው የሚሆነው። በኩር ማለት ማኅፀንን ከፍቶ የሚወጣው የመጀመሪያው በኩር ይባላል። ከርብቃ መጀመሪያ የተወለደው ኤሳው ነው፣ መንታ ናቸው እርግጥ። ቀጥሎ የወጣው ግን ያዕቆብ ነው። ስለዚህ ታላቅ ተብሎ የሚጠራው ማን ነው? ኤሳው ነው። ያዕቆብ ታናሽ ተብሎ ይጠራል። ስለዚህ ብኩርና ትልቅ ነገር ነው። ሃይማኖት ማለት ነው። እግዚአብሔር አምላክ ይጠራ የነበረው ምን ተብሎ ነው? ኤሳውና እስማኤል ሆዳም ሆነው ለእንጀራ ሰርተው ከእግዚአብሔር ቤት ከመውጣታቸው በፊት ቢጠሩ ኖሩ፣ በክብር ቢኖሩ የአብርሃም አምላክ የእስማኤል አምላክ ተብሎ የሚጠራው ይስሐቅም አይጠራም ነበረ። ቀጥሎ ደግሞ የኤሳው አምላክ ነበር ይባሉ። የያዕቆብ አይጠራም ነበር። ይስሐቅና የያዕቆብ ግን በእስማኤልና በኤሳው ገቡ። እነሱ ለእግዚአብሔር የተገዙ ስለሆኑ፣ ስለዚህ ብኩርና ታላቅ ነገር ነው። ብኩርና እንሽጥልኝ አለው። ኤሳው ምን አለ? እኔ ልሞት ነኝ እኮ ይህች ብኩርና ለምኔ ናት? አለ። ልሞት ነው። አሁን ርቦት ነው የሚሞተው። አሁን ምስር ወጥ ስላልበላ አሁን ሊሞት ነው። ተመልከቱ፣ እንዲህ ነው ዲያብሎስ የሚፈትነው በምግብ ነው የሚፈትነው። እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም አለ። ብዙዎች የወደቁት ለእንጀራ ሲሉ ነው፣ ለሆድ ሲሉ ነው። እንዴ ብኩርና ለምን ናት አለ። ማልልኝ እስቲ እሸጥላለሁ ብለ ማልልኝ አለው። ያይቆብ እስቲ መጀመሪያ ማል አለው። ኤሳውም ማለለት፣ ብኩርናውንም ለያይቆብ ሸጣት። ያሳዝናል። ለሆድ ብሎ ብኩርናውን ሸጣት። ብርሃን ዓለም ቅዱስ ጳውሎስ በዕብራውያን 12 ቁጥር 16 ላይ አንድ ነገር ይናገራል። ስለ አንድ መብል ስለ አንድ መብል ተመልከቱ፣ ስለ አንድ ጉርሻ፣ ስለ አንድ ምሳ ብኩርናውን እንደ ሸጠ እንደ ኤሳው ለዚህ ዓለም የሚመች ሰው እንዳትሆኑ ተጠንቀቁ ይላቸዋል። ብኩርናውን እንደሸጠ እንደ ኤሳው እንዳትሆኑ ተጠንቀቁ። ለእንጀራ ብላችሁ ለሆድ ብላችሁ ለገንዘብ ብላችሁ ከኦርቶዶክስ ተዋሕዶ ከክርስትና እምነታችሁ ፍንክች አትበሉ። የእግዚአብሔር ቃል በኦርቶዶክስ እምነትም ውስጥ ሆናችሁ ለእንጀራ ብላችሁ አትስሩ። ለሆድ ብላችሁ አትስሩ። የእግዚአብሔር ቃል ይህን ነው የሚናገረው። ዛሬ ብዙ ሰዎች እኮ የእግዚአብሔር ቃልን ራሱ ሲናገሩ የሚፈልጉት እንጀራ ፈልገው ነው። ብዙዎች መነኩስ የሚሆኑት እንጀራ ፈልገው ነው። ብዙዎች ቄስ የሚሆኑት እንጀራ ፈልገው ነው። ብዙዎች ዩቱብ የሚከፍሉት የሚከፍቱት እንጀራ ፈልገው ነው። ብዙዎች አንድ ነገር የሚፈልጉት እንጀራ ፈልገው ሆድ ፈልገው ነው። ኤሳውያን ናቸው። ኤዶማውያን ናቸው። እነዚህን ሁሉ እግዚአብሔር ይጸየፋቸዋል። እግዚአብሔር ይንቃቸዋል። እግዚአብሔር ይጠላቸዋል። እግዚአብሔር ይለያቸዋል። ረድኤት በእነሱ ላይ አያድርም። በኤሳው ላይ የእግዚአብሔር ረድኤት አላደረምና። የእግዚአብሔር ቃል የሚነግረን ይህንን ነው፣ ተጠንቀቁ። በአንድ መብል ብኩርናውን እንደሸጠ እንደ ኤሳው እንዳትሆኑ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው፣ በላ፣ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብኩርናውን አቃለላት። ወገኖቼ እንደዚህ ነው ያቃለላት። በምግብ ምክንያት ነው ያቃለላት። ኤሳው የእግዚአብሔር ስም ይጠራበት ነበር። አሁን ግን በላ ጠጣ። የኃጢአትን እንጀራ በላ፣ የርኩሰትን መጠጥ ጠጣ። የእግዚአብሔር ረድኤት ከሱ ራቀ፣ ለተሻለችው ለያይቆብ ተሰጠች። ከሳኦል መንፈስ ራቀ፣ ለእሴይ ልጅ ለኤፍራታው ለትንሹ ብላቴና ለዳዊት ስልጣን ተሰጠች። እግዚአብሔር ይችላል። እግዚአብሔር ያደርጋል። ዛሬም እኛ በምንሰማው የእግዚአብሔር ቃል አሁን ቅዱስ ጳውሎስ እንደነገረን ኤሳው እኮ ከዛ በኋላ ይላል ዕብራውያን 12 17 ላይ ብኩርናውን ከሸጣት በኋላ ከዚያ በኋላ እንኳ በረከቱን ሊወርስ በወደደ ጊዜ እንደ ተጣለ ታውቃላችሁና በእንባ ተግቶ ምንም ቢፈልገው ለንስሐ ስፍራ አላገኘምና ይላል። ለንስሐ ስፍራ የማይገኝበት ጊዜ አለ ክርስቲያኖች። የዲያብሎስ ፈተና ይሄ ነው። የፈታኙ ፈተና ይሄ ነው ነው። በምግብ ነው፣ በሆድ ነው፣ በእንጀራ ነው፣ በገንዘብ ነው። ስንቶች ለጣዖት ሰገዱ፣ ስንቶች በሟርተኛ ቤት ሄዱ፣ ስንቶች ጨሌጣ ቤት ሄዱ፣ ስንቶች ውቃቢ ቤት ተንበረከኩ፣ ስንቶች በተራሮች ሰገዱ፣ ስንቶች በወንዝ ዳር ተንበረከኩ። እግዚአብሔር ናቃቸው፣ ተጸየፋቸው፣ በረከቱን ከነሱ ላይ አነሳ። አንተ የኦርቶዶክስ ልጅ ስማ፣ ዛሬ በረከቱ ካንተ ላይ እንዳይነሳ፣ እንደ ኤሳው ካንተ ላይ እንዳይነሳ። አንቺ የተዋሕዶ ልጅ ስሚ፣ እንደ ኤሳው ከቤቱ እንዳትወጪ፣ ርቀሽም እንዳትጠፊ፣ በንስሐ እንኳ ብትመለሺ እምትቺበት ሰዓት እንዳታጪ፣ ጨለማ እንዳይሆንባችሁ ተጠንቀቁ። በሶዶም መሸባት ነው የሚለው ዘፍጥረት ምዕራፍ 19 ቁጥር አንድ ላይ በሶዶምና በገሞራ መሸ ነው እኮ የሚለው ሶዶምና ገሞራ ርኩሰታቸው በስቶ ለንስሐ ጊዜ አላገኙም። ይመሽብሃል፣ ዛሬ ተመለስ። ይመሽብሻል፣ ዛሬ ውጪ። ከሆዱ ውጡ፣ ከሲጋራ ውጡ፣ ከጫቱ ውጡ፣ ከሀሽሽ ውጡ፣ ከጥንቁልና ውጡ፣ ከቃልቻ ውጡ፣ ከዘር አምልኮ ውጡ፣ ከሀሜት ውጡ፣ ከክፉ ንግግር ውጡ። ይህ ቃለ ካህናት፣ ይህ ቃለ መምህራን፣ ይህ ቃለ ምእመናን፣ ይህ ቃለ ሁሉም ነው። እግዚአብሔር የሁሉም አምላክ ነውና። ኤሳው እኮ በስሙ የሚጠራ የዛ የኢሳቅ ልጅ የርብቃ ልጅ ነበረ፣ በቃል ኪዳን የተወለደ ነበረ። እግዚአብሔር ግን መንፈሱን ከሱ አነሳ። ከአንተም እንዳያ ብታነሳ ብትጮህ ዝም እልሃለሁ፣ ጆሮን ይዛለሁ እንዳለ ዝም እንዳይልህ፣ አንችንም ዝም እንዳይልሽ። በሶዶም ሰዓትን እንዳትነዱ፣ በገሞራ ዲን እንዳትለበለቡ፣ ዛሬ ውጡና የሱ ሆኑ። እግዚአብሔር ኤሳውን ተጸየፈው፣ የአይቆብን ወደደው። ኤሳውን ጠላው፣ የአይቆብን አፈቀረው። እግዚአብሔር ይውደዳችሁ። እግዚአብሔር ከእናንተ ጋር ይሁን። ዛሬ እንደ ኤሳው ብዙዎች ለክርስቶስ መስቀል ጠላት አልሆኑም? በሆድ ምክንያት ለእመቤታችን ጠላት አልሆኑም? በእንጀራ ምክንያት መላእክትን አልጠሉም? በዓለማዊ ርኩሰት ስለ አንድ መብል አለ ሐዋርያው ጳውሎስ ፊልጵስዩስ 3 18 የእግዚአብሔር ቃል የነገረን ብዙዎች ለክርስቶስ መስቀል ጠላቶች ሆነው እንደሚመላለሱ ብዙ ጊዜ ደግሞ ስለ እነሱ እንደነገረን፣ አሁንም ደግሞ እያለቀስኩ እላለሁ ይላቸዋል። ያስለቅሳል እኮ የአንዳንዶቹ ታሪክ፣ ያስነባል እኮ የአንዳንዶቹ ታሪክ። የኤሳው ታሪክ እኮ ወጥቶ ሲሄድ ከእግዚአብሔር ሲለይ፣ ያ ዴማስ የተባለ የሆድ ተገዢ የእንጀራ ተገዢ ከቅዱስ ጳውሎስ ጋር አብሮ እያገለገለ፣ ፊቴ ይቅላ ሆዴ ይሙላ ብሎ ዴማስ ይህንን ዓለም ተከትሎ ትቶኝ ሄዷል። ጳውሎስ እያለቀስኩ ላለሁ አለ። ፊልጵስ ውስጥ ሦስት አስራ ዘጠኝ፣ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በኖራቸው ነው፣ አሳባቸው ምድራዊ ነው ይላል። አስደንጋጭ ነው። ክርስቲያኖች፣ ለዚህ ነው የመጀመሪያው ፈተና በእንጀራ ምክንያት የሆነው። በእንጀራ ምክንያት አንዳንድ ሰዎች ልብላ፣ ልጠጣ፣ ምንድን ነው ነገ ሞታለሁ ይላሉ፣ ይላል ይህም ቃል በአንደኛ ቆሮንቶስ 1532 ቅዱስ ጳውሎስ የኢፒክረስን ፍልስፍና የሌሎችንም ፍልስፍና እያመጣ ብሉ ጠጡ ነገ ስለምትሞቱ እንዳሻችሁ ነው የሚለውን ከንቱ ሐሳብ ይቃወማል። ስለዚህ እግዚአብሔር ይናገራል። እንደ ይሁዳ ለ30 ብር አሳልፋችሁ እንዳትሰጡት ተጠንቀቁ። ማቴዎስ 2615 ምን ልትሰጡኝ ትወዳላችሁ አላቸው ይሁዳ። እነሱም 30 ብር መዘኑለት። ሰላሳ ብሩን ተቀብሎ ጌታን ሸጠ። ዛሬም በኦርቶዶክስ ቤተክርስቲያን ውስጥም ያለን ካህናት፣ ምእመናን ለዓለማዊ ዝና፣ ለገንዘብና ለርኩሰት፣ ለእንጀራና ለሆድ ብለን ኦርቶዶክስ ተዋህዶን ቤተክርስቲያን አናሳድፍራት፣ አናሰድባት። ለስልጣን ብለን አናሰድባት። ለህጉን እንገዛ። የእግዚአብሔር ትእዛዝ ምን እንደሆነ እንይ። አለዛ እግዚአብሔር እንደ ኤሳው በረከቱን ከሁላችሁ ላይ ያነሳል። ስለዚህ ብዙዎች ወደ እግዚአብሔር ቤት ወደ መንግሥተ ሰማያት መግባት አልቻሉም። ምክንያቱም ሁሉም ምክንያት ይሰጡ ጀመር አለ ቅዱስ ሉቃስ በወንጌሉ ሲጽፍ የጌታን ነገር በምዕራፍ 14 ቁጥር 18 ጀምሮ እስከ 20 ስትመለከቱ፣ ሁሉም በአንድነት ያመካኙ ጀመር ይላል። አንዱ መሬት ገዝቻለሁ አለው ተከተሉኝ ሲላቸው ጌታ። መሬት ገዝቻለሁ ልፈትነው ነው ሌላው ይቅር በለኝ፣ አልከተልህም። አዎ፣ ሌላው ደግሞ ምን አለ? አምስት ጥማድ በሬዎች ገዝቻለሁ አለ። ስለ ገንዘብ ነው የሚያወሩት። አምስት ጥማድ በሬ፣ እነሱን ዛሬ ፈተናቸዋለሁ። እስቲ እንዴት አይነት በሬዎች እንደሆኑ በርሻ ያቸዋለሁ። ስለዚህ ይቅር እንድትለኝ እለምንሃለሁ፣ አልከተልህም አለው። ሌላው ደግሞ አይ ገና አሁን ሚስት ማግባቴ ነው፣ ከጫጉላ ቤት ነው ያለሁትና ቆይ እስቲ አሁን አልከተልህም አለ። እንደዚህ ነው የዓለም ነገር። የመጀመሪያው ፈተና የእንጀራ ጉዳይ አያችሁት? ኤሳውን ከብኩርናው ያወረደው ነው። የእግዚአብሔር ስም በእሱ እንዳይጠራ ያደረገው ነው። ወገኖቼ አንዱ ፈተና ይሄ ነው። ስለዚህ መጀመሪያ የምትጠነቀቁት ስለ ሆድና ስለ እንጀራ ነው። ሆድና እንጀራ የእግዚአብሔርን ክብር ያሳጣሉ። ስለዚህ ይህንን የእግዚአብሔር ቃል የሰማችሁ ሁሉ እግዚአብሔር በረድኤት ከእናንተ ጋር ይሁን፣ የድንግል ምልጃ አይለያችሁ። ነገ በአስራ ሁለተኛው ቀን ትምህርታችን ከዚሁ ነው የምንቀጥለው። ረቂቅ ሚስጥር አለው እሱም ደግሞ ነገ እንሰማለን። አቤት ደስ ይላል የእግዚአብሔር ቃል። አዎ ስንሰማው ደስ ይላል፣ ስንናገረውም ደስ ይላል። ይህንን የእግዚአብሔር ቃል እናንተ ደግሞ ለሌሎች አድርሱ፣ አስተላልፉት፣ ሼር አድርጉ፣ ላይክ አድርጉ። አዲስ የምትገቡ ሁልጊዜ ደግሞ ሰብስክራይብ ባደረጋችሁ ጊዜ ሁልጊዜ ወደ እናንተ ቃል ይመጣል። በየለቱ የእግዚአብሔርን ቃል እንስማ። አንዱ ምግብ እሱ ነው። እና ያለን ነገ ስለዚህ እንደ ኤሳው ብኩርናውን የሸጠ እንደ ዴማስ የሚኮበልል እንደ አዳምና እንደ ሔዋን በፈታኙ እባብ እንዳትታለሉ። ዛሬ የእግዚአብሔርን በረከት ብቻ ፈልጉ። ልንገራችሁ፣ እግዚአብሔር ይችላል። ሁለቱን ዓሣ አምስቱን እንጀራ ማበርከት ይችላል። አለቱን ሰንጥቆ ውሃ ማውጣት ይችላል። በምድረ በዳ መና ማዝነብ ይችላል። ሕይወት ምድረ በዳ ቢሆን እግዚአብሔር ቤትን ይሞላዋል። ስለዚህ በፍጹም ገንዘብ ለማግኘት የረከሰ ነገር ውስጥ እንዳትገቡ ተጠንቀቁ። ከጠንቋይና ከቃልቻ ከንቱ ሐሳብ ራቁ። ቀጥታ ሰይጣኑስ ወደሱ ወደ እሱ መጥቶ ፈተነው። ብዙ ሰዎች ግን ራሳቸው ሄደው ጠንቋይ ቤት ይፈተናሉ። ለቃልቻ ራሳቸውን ሰጥተው ይፈተናሉ። ይህ ትምህርት ድንገት የሚሰሙ በዚች ምድር ላይ ያሉ በዩቱብ በሶሻል ሚዲያ ያሉ ሰዎች ዝሙትን፣ ርኩሰትን፣ ሰውን መስደብን፣ ማማትን ክፉ ነገሩን ገንዘብ ለማግኘት ብለው የሚያስተላልፉ ሳይሞት እከሌ ሞተ ብለው ሳትሞት እከሊት ሞተች ብለው ይሄን ሁሉ የሚሰሩ ሰዎች ኤሳው ንስሐ ለመግባት እንኳ ጊዜ አላገኘም ይላልና። ንስሐ ገባለሁ ብላችሁ አስባችሁ ከሆነ አትገቡም። ሞት ድንገት ይመጣል። መቅሰፍት ድንገት ይወርድባችኋል። የዛን ጊዜ የሚያደናችሁ ማንም የለም። ስለዚህ ዛሬ እግዚአብሔርን ይቅር በለን ብላችሁ በዚች ሕይወት ውስጥ ተመላለሱ። አለዚያ ግን ድንገት ይነጥቃል፣ የሚያድንም የለም። አምላክ ሆይ ይቅር በለን ራራለን። በእናትህ ምልጃ፣ በቅዱስ ጊዮርጊስ በረከት ረድኤት ጎብኘን። የተከበራችሁ ክርስቲያኖች የሰማነውን በልቡናችን ያሳድር። ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ፣ የተባረከ የተቀደሰ ሕይወት ይኖራችሁ። የሞቱትን ሁሉ ያጽድቅልን፣ የታመሙትን ይፈውስልን፣ በተለያየ ፈተና ያሉትን ይመልከትልን፣ በረሃብና በቸነፈር የተያያዙትን እግዚአብሔር ምሕረቱን ያዝንብላቸው። አገራችንን ኢትዮጵያን ተዋህዶ ሃይማኖታችንን ኦርቶዶክስ እምነት ክርስትና ህይወታችንን ከአጽራረ ቤተ ክርስቲያን ይጠብቅልን ኦርቶዶክሳውያን በመላው ዓለም ያላችሁ በኢትዮጵያ ምድር በኤርትራ ምድር በአረብ ምድር በአውሮፓ በአውስትራሊያ በአፍሪካ በአሜሪካ በሌሎችም ሁሉ ስፍራዎች ያላችሁ ሁላችሁ እግዚአብሔር የበረከት አምላክ መሆኑን አትዘንጉ ከሰማይ መና ያወርዳል ካለት ውሃ ያፈልቃል ያ አምላክ ከእናንተ ጋር ይሁን